ምዕራፍ ሰባት እግዚአብሔርም ሙሴን አለው፣ እነሆ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነቢይ ይሆንሃል። ያዘዝውም ነገር ሁሉ አንተ ትነግረዋለ፣ ወንድምህ አሮን የእስራኤልን ልጆች ከአገሩ ይለቅ ዘንድ ለፈርዖን ይንገረው። እኔም የፈርዖንን ልብ አጸናለሁ፣ በእግዚአብሔር ምድርም ጽድቁንና ተአምራቱን አበዛለሁ። ፈርዖንም አይሰማችሁም። እጄንም በግብፅ ላይ አደርጋለሁ፣ የእስራኤልንም ልጆች ሕዝቤንም በኃይሌ በታላቅ ፍርድ ከግብፅ ሀገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ የእስራኤልንም ልጆች ከመካከላቸው ባወጣው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔርም እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ ሰማንያ ዓመት ሆኖት ነበር፣ አሮንም ሰማንያ ሦስት ዓመት ሆኖት ነበር። የአሮን ታምራዊው በትር እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገረ ፈርዖን ታምራትንና ድንቅን አሳዩት ሲላችሁ አሳዩኝ ሲላችሁ ወንድም አሮንን በትርህን ወስደ በፈርዖን በሹሞች ፊት ጣላት በለው እባብም ትሆናለች የሙሴና አሮንም ወደ ፈርዖን ገቡ። እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን ሹሞች ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንም መተተኞችንም ጠራ። የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን እጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔርም እንደ ተናገረ የፈርዖን ልብ ጸና፣ መስማትንም እምቢኝ አለ። አሥሩ መቅሰፍታት የውሃ ወደ ደም መለወጥ። እግዚአብሔርም ሙሴን አለው፣ ሕዝቡን እንዳይለቅ የፈርዖን ልብ ደነደነ። ማልደ ወደ ፈርዖን ሂድ እነሆ ወደ ውሃ ይወጣል፣ ትገናኘዋለህ። ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ፣ እባብም ሆና የተለወጠችውን በትር በእጅ ትወስዳለህ። እንዲህም ትለዋለህ፣ የብራውያን አምላክ እግዚአብሔር በምድረ በዳ እንዲያመልኩኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆ እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ወደ ደም ይለወጣል። በወንዙም ያሉ ዓሦች ይሞታሉ፣ ወንዙም ይገማል፣ ግብፃውያንም የወንዙን ውሃ ለመጠጣት አይችሉም። እግዚአብሔርም ሙሴን አለው፣ ወንድምህ አሮንን በትርህን ውሰድ በግብፅ ውሆች፣ በወንዞቻቸው፣ በመስኖቻቸው፣ በኩሮዎቻቸው፣ በውሃ ማከማቻዎቻቸው ሁሉ ላይ እጅህን ዘርጋ በለው ደምም ይሆናል። በግብፅ መሃገር ሁሉ በእንጨት ዕቃ፣ በድንጋይ ዕቃ ሁሉ ደም ሆነ። ሙሴና አሮን እግዚአብሔር እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን አነሳ፣ በፈርዖንና በሽሞቹ ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩ አሶች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ ሀገር ሁሉ ሆነ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ በዚህም ሁሉ ልቡ አልተመለሰም። ግብፃውያንም ሁሉ ከወንዙ ውሃ ይጠጡ ዘንድ አልቻሉምና በወንዙ ዳር ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ ሰባት ቀን ተፈጸመ።